ሳዶቅ ጽድቅ፣ ትክክል፣ ልክ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ተ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ በጣም ከተጠቀማችሁ ወዳጆቻችሁ ሼር አድርጉ ዛዶ ይሄ ዛዶክ ፐርዝን ክብር ለኢየሱስ ክርስቶስ ይሁን በየሳምንቱ በተለያየ ርዕስ አብረን እያሳለፍን ያለን ዛሬ ደግሞ እንደዚህ የሚል ነገር አንድ ነገር የሚል ስንት ነገር አንድ ነገር ክብር ለኢየሱስ ይሁን የማያስቸግር የማያሻማ ብዙ እንድናስብ የማያደርግ ነገር አንድ ነገር በብዙ ሀሳባችን ከራቅንበት ከሄድንበት በብዙ ነገር ውስጥ በዋተትንበት በተጨነቅንበት ነገር ውስጥ ግን ሰብሰብ ባድርገን አንድ ነገር እንድናይ እግዚአብሔር ይፈልጋል። ዛሬ በብሉይ ኪዳን ላይ አንድ ቦታ ላይ ዳዊት ይጸልያል። ምን አይነት ጸሎት ይጸልያል? መዝሙረኛው በመዝሙር 27 ቁጥር አራት ላይ አንድ ጸሎት ይጸልያል። የሚገርም ነገር ነው። አይታችሁ እንደሆነ ብዙ ሰዎች ወደ ጸሎት ገብተው ሲወጡ ምን እንደ ጸለዩ ቢነጋገሩ አንዳንድ ጊዜ በጣም ብዙ ጸሎቶች ናቸው፣ ጊዜም አይበቃም። የጸለይንባቸውን ነገሮች ከኔ ጭምር ብንነጋገር ዳዊትን እዛ ቦታ ላይ ጸልዮ ሲነሳ የጠየቀው ሰው ነገር ቢጠይቀው ግን እንደዚህ ነው የሚለው ይመስለኝ። አንድ ነገር ነው የጸለይኩት። ስንት ነገር ጸለይ? አንድ ነገር ብቻ። ሁሉ ሰዓት ትጸልያለህ? አንድ ነገር ጸለይኩኝ። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ምን አይነት ነው? እውነት ነው። አንድ ነገር የጸለይከው? እንደዚህ ብዬ ነው የጸለይኩት፣ እግዚአብሔርን አንዲት ነገር ለመኩት። ዋው ብዙ ነገር እኮ መለመን ይቻላል። ብዙ ነገር መጠየቅ ይቻላል። ብዙ ነገር መመኘት ይቻላል። ብዙ ነገር ማስለቀቅ ይቻላል። ብዙ ነገር መጠርመስ ይቻላል። ግን እንደዚህ ይላል ዳዊት፣ አንድ ነገር ጌታ ስሙ ለዘላለም የተባረከው። ምንድን ነው የአንድ ነገር? ዳዊትን እንደዚህ ልቡን ስንቅ አርጎ የያዘው ነገር፣ ልቡን ወጥሮ የያዘው ነገር፣ በእግዚአብሔር ፊት ሊቃተትበትና ሊማለድበት የፈለገው ነገር ምንድን ነው ብላችሁ ስትዩ፣ እንደዚህ ነው። እግዚአብሔርን እኔ አንዲት ነገር ለመንኩት፣ እሷን ደግሞ እሻታለሁ መለመን ብቻ አይደለም እኮ እሷን ደግሞ እፈልጋታለሁ። መሻት፣ መፈለግ፣ መመኘት፣ መቃተት፣ መማለድ፣ ዕለት ዕለት፣ ጠዋት ማታ፣ ሌሊት፣ ሁል ጊዜ እየተነሱ መሻት፣ መፈለግ። ዳዊት ይህንን ነው የሚለው። በጸሎት ቦታ ያሳለፍኩት ነገር ምንድን ነው? እኔ አንድ ነገር ነው ያሳለፍኩት። ምንድን ነው? እሷንም ደግሞ እሻታለሁ። በጣም እያጓጓ ምንድን ነው? አታዲያች ነገር ሲባል እንደዚህ እላት፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ዋ ይሄ ነው እንዴ ጸሎት? አዎ ይሄ ጸሎት ነው። የሚገርም ጸሎት ነው። የአንድ ጊዜ ጸሎት አይደለም፣ የዘላለም ጸሎት ነው። የሚቆይ ጸሎት ነው። የሚኖር ጸሎት ነው። የሚደንቅ ጸሎት ነው። ክብር ለኢየሱስ ክርስቶስ ይሁን ለዘላለም። በእግዚአብሔር ቤት ኖር ዘንድ ከዛ በኋላ በእግዚአብሔር ቤት እኖር ዘንድ ብቻ አይደለም፣ ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። ይሄን ነገር ለምናለሁ፣ ይሄን ነገር ጠይቃለሁ፣ ይህን ነገር አሳስባለሁኝ። ይሄ ነገርን እንዳጣው በህይወት አልፈልግም። ስለዚህ ማለዳ ማለዳ ተነስቼ ሳስበው ይህንን ነገር እሻለሁ። ማለዳ ማለዳ ሳስበው የሆነ ታላቅ ነገር ሆኖልኝ እንኳን ደስ የሚያሰኝ ነገር አገ የአባቶች በጎች በስተው ቢሆን የማያቸው ነገሮች፣ ብዙ ነገሮች እንኳን ደርሰውኝ አግኝቻቸው፣ ጨብጫቸው ቢሆንም አሁንም አንድ ነገር ጠይቃለሁ። ምን? በእግዚአብሔር ቤት ለዘላለም ዋ! ክብር ለኢየሱስ። ለምን ስትሉ አንደኛ ዳዊት የጸለየው የዘላለም ነገር ነው ወገኖቼ ጥሩ ነው የዛሬ የዛሬን መጸለይ ጥሩ ነው የነገ የነገን መጸለይ ጥሩ ነው የትላንትናውን እንዳናስብ የማንፈልጋቸው ነገሮች መጸለይ ጥሩ ነው ግን ዳዊት የጸለየው የዘላለም ነገር ነው አንዲት ነገር ናት ግን የዘላለም ናት እሷ ትሁን እሷን እናገኛት እሷ ላይ ኢንቨስት እናደርግ እሷ ላይ እንድከም ክብር ለኢየሱስ ይሁን አንዴ ነው ግን የዘላለም ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከው በሁለተኛ ሲባል በእግዚአብሔር ቤት እኖር ዘንድ ያ የዘላለም ነው። ይሄ ደግሞ ኑሮ ነው የሚያወራው። በቃ እኖር ዘንድ አንድ ግዜ። አሁን ብዙ ጊዜ የምንለው ነው ለዛች ቀን፣ ለዛች ሰዓት፣ ለዛች ጊዜ ጌታው ያትለፈኝ እንካኛለን አይደል? ጥሩ ነው። ያም ቢሆን እግዚአብሔር ይመስገን። ግን ዳዊት እያለ ምንድን ነው? እኖር ዘንድ ከማን ጋር? ከወዳጅ ጋር፣ ከእግዚአብሔር ጋር፣ ከልዑሉ ጋር፣ ሰማይና ምድርን ከፈጠረው ጋር እቤት ውስጥ እኖር ዘንድ። ጌታ ስሙ ለዘላለም ይተባረከ። ይሄ ድንቅ ጸሎት ነው። ከዛ ደመለ ምኞቱ እግዚአብሔርን ደግሞ ሁሌ ማየት ደስ የሚያሰኘውን አይዘንድ። አንዳንድ ጊዜ ይህንን ነገር በሌላ መንገድ እንረዳዋለን። እንደዛ አይደለም እግዚአብሔር ደስ የሚያሰኘውን ነገር አይዘንድ አደለም። ራሱ እግዚአብሔር ስገባ፣ ልዑሉን ሳየው፣ ልዑሉ ደስ ያሰኛል። ስለዚህ ደስ የሚያሰኘውን አባቴን አየው ዘንድ፣ ደስ የሚያሰኘውን ውብ የሆነውን ድንቅ የነውን እግዚአብሔርን አየው ዘንድ ለማለት ነው ዳዊት የፈለገው ደስ የሚያሰኘውን አየው ዘንድ በቀዘለ ዓለም ሳየው እማልጠግበው ሳየው እንደገና መልሼ ማየው ሳየው እንደገና የሚርበኝ ሳየው እንደገና የሚጠማኝ ሳየው የምደነቅበት ቀና፣ ጎንበስ ብዬ ቀና ስል እንደገና ሌላ ክብር የማይበት እግዚአብሔርን አየው ዘንድ ደስ የሚያሰኘውን አየው ዘንድ እለምን አለሁ። ይህ ታዲያ ድንቅ አይደለም እንዴ? ይህ የሚገርም አይደለ እንዴ? ከዚህ በላይ ምን አለ? አንዴት ነገር ናት ግን ብዙ ነው። አንዴት ነገር ናት ግን የዘላለም ነው። አንዴት ነገር ናት ግን! ልዑል እግዚአብሔር የሚታይበትን ነገር ነው የሚናፍቀው። አንዴት ነገር ናት ግን! ከልዑሉ ጋር መኖርን ነው የሚያወራ። ከዛ መቅደሱንም እመለከት ዘንድ፣ በቃ በሳ ውስጥ ኖር ዘንድ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል ያ ዘማሪ። ደስ አለኝ ምክንያቱ ውስጥ ገና ሳስበው ነው በልቡ የላይኛውን መንገድ ማለት፣ ያን ጊዜ የሚያስቡት ማለት ወደ ኢየሩሳሌም ለመሄድ ነው ያለው። የላይኛውን መንገድ የሚያስብ በልቡ ልቡ መንገዱን እንኳን የሚያስብ እንዴት የተባረከ ነው ገና ሄዶ እኳ አይደለም ውስጡ ገብቶ አይደለም እየዘመረ ስርዓት እየፈጸመ አይደለም በልቡ ገና ወደ ኢየሩሳሌም ወደ ቤተ መቅደስ ለመሄድ ያሰበው የተባረከ ነው ዋው ወፎቹ እንዴት እድለኞች ናቸው እኳ በሩቅ ወደና የአካህል በቃ በማዕዘን በማዕዘን ላይ ያሉ ወፎች እኳን እንዴት የታደሉ ናቸው በመቅደሱ ላይ የሚኖሩ እንዴት የታደሉ ናቸው አሉ ዳዊት ይቀኛል ዳዊት ይመኛል ዳዊት ይጸልያል ምን በመቅደሱ ኖር። ስለዚህ ስንት ነገር፣ አንድ ነገር። ኢየሱስ መጣና በሉቃስ ወንጌል ላይ ማርታ በጣም በምትባክን በምትሯሯጥበት ሰዓት ላይ ሊጠራት ሊሰበስባት ነፍሷን ሊመልስ ይፈልግ። አረ ነፍሳችን እኮ ትሄዳለች፣ ብዙ ቦታ ትሄዳለች። የምትመኘው ብዙ ነው። ዛሬ ስናሳርፋት፣ ነገ ሌላ ነገር ትመኛለች። ዛሬ ያየነው ነገር ያረጅብንና እንደገና ሌላ ነገር እንፈልጋለን። ዛሬ ያገኘነው ነገር ያልቅና ፊታችን ላይ ይደበዝዝና ለሌላ ነገር እንጸልያለን። አትጠግብም። ትሄዳለች፣ ትባክናለች። በአገልግሎት ቢሆን፣ በመንፈሳዊ ነገር ቢሆን፣ በቁሳዊ ነገር ቢሆን ነፍሳችን ብዙ ጊዜ ትሄዳለች። ኢየሱስ ግን እንደዚህ አለ። ማርታ መጣችና ግድ የለህም ወይ? ትነሳና እንደኔ ትባክን፣ ትነሳና እንደኔ ትጨነቅ፣ ትነሳና እንደኔ ትታወክ እንግዳ ገብቶ መቀመጥ አለ እንዴ? ኦፍኮርስ ኮርስ ትክክል ናት። እንግዳ ገብቶ መቀመጥ የለም፣ ግን የሚበልጥ ነገር አለ። መልካሙን መርጣለች፣ የማይወሰደውን መርጣለች። ጌታ ስሙ ለዘላለም የተባረከው ያጭ ብዙ የሚወሰድ ነገር ላይ ነው እኮ ምን ደግሞ የሚወሰዱ ናቸው ብዙ ነገሮች። ኢቨን ጤንነታችን እንኳ አንድ ይጎድቃል ማለት የሰው እድሜ ይጨምራል፣ ጤንነቱ ብዙ ነገሮች ይሄዳሉ። ከእኛ ጋር የነበሩ ነገሮች የሉም፣ ይሄዳሉ፣ እየቆዩ ይሄዳሉ። ብዙ ነገሮች ወዳጆች ይመጣሉ ይሄዳሉ ጓደኞች ይመጣሉ ይሄዳሉ የምናገኛቸው ነገሮች ይመጣሉ ይሄዳሉ እግዚአብሔር ግን ለዘላለም አይሄድም ሃሌሉያ አይሄድም ስለዚህ እቺ ማርያም ኢየሱስ ሲል የማይወሰድ ነገር ነው ምን ያለች የመረጠችው በቃ ሄድም አይወሰድም መልካም ነገር ነው ደግሞም አይወሰድም? ስንት ነው ሲባል አንዲት ነገር ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ የሚያስፈልገው ጥቂት ወይም ስንት ነው አንድ ነው ዳዊት የጸለየው ስንት ነገር ነው አንዲት ነገር ለምለምነው፣ እግዚአብሔር ሆይ ፊት ስመጣ ስገባ ስለምን አንዲት ነገር ለምናለሁ? ምን በቃ ይህን እምመኘው እምሻው፣ እምማልደው፣ እምቃትተው እረፍት የሚነሳኝ ለዘላለም በቤት መኖር አንዲት ነገር ነው፣ ለምናይ አሁን ደግሞ ኢየሱስ ይመጣና ጥቂት ወይም ስንት አንድ ነገር እሱ ይሁንልን። ጌታ ይርዳን፣ ነፍሳችንን ምርኮ አድርጎ አፈል ይስጠን። ነፍሳችን ከሄደች በዳዊት ነፍሴ ወይ አታወቂ የፊቴ መድኃኒት አመሰግነው ዘንድ ያቀረ ይሄ ቀረ ይሄ ጎደለ እያለ አይደለም። ኖ ኖ እግዚአብሔር ሲኖር ሙሉ ነው። ኢየሱስ ባለበት ሙሉ ነው። ኢየሱስ ባለበት ሀሴት ነው። ኢየሱስ ባለበት እረፍት ነው። ኢየሱስ ባለበት መጽናናት ነው። ኢየሱስ ባለበት ምን የማያስረሳው ነገር አለ? ጳውሎስ አለ እብድ ብንሆን ለክርስቶስ አለ። ማለት ኢየሱስ ከእኛ ጋር ሲሆን የማንረሳቸው ነገሮች የሉ የማያረች የማይደክም የማይለወጥ በጉ ለዘላለም ገና የሚያበራ ክብር ለኢየሱስ ክርስቶስን ከሱ ጋር ደግሞ እንዴት ድንቅ ነው። ስለዚህ መልካም ነገር መርጣለች። ስለዚህ እሱ ደግሞ የመረጠችው ነገር የዘላለም ነው። ይሷ አያችሁ የዘላለም ነው። ዳዊት የዘላለም ነገር ነው። አያችሁ ሰዎች፣ መንፈሳዊ እየሆንን እግዚአብሔር እየረዳን ስንዴት ጊዜያዊ በሆኑ ነገሮች ላይ አይደለም የምንደክመው፣ ዛሬ ታይቶ በሚጠፉ ነገሮች አይደለም በዘላለም በሆነ ነገር ላይ ነፍሳችንን እናሳርፋለን። በዘላለም ለሆነ ነገር ላይ ትኩረታችን እናደርጋለን። በማይወሰደው ነገር ላይ ኢንቨስት እናደርጋለን። ክብር ለኢየሱስ ይሆን። ስለዚህም የዘላለም ነው ደግሞ አይወሰድባታል። ይህንን ምረጭ ማርታ ወይ አንቺም ይሻልሻል። መልካሙን መርጣለች፣ አንቺም መልካሙን ምረጭ። መልካሙን መርጣለች፣ አንቺም መልካሙ ጋሁኝ ዛሬ ወገኖች ሆይ እንግዲህ ስናስበው ከስንት ነገር ውስጥ ከሄንበት ከራቅንበት ነፍሳችን ብዙ ከተዋከበችበት ነገር ቢሆን ዛሬ በክርስቶስ ኢየሱስ ስም አንዲት ነገር እሻለው፣ እሷንም እመኛለው አለ ዳዊት። ኢየሱስ ደግሞ መጣና ጥቂት ነው፣ አንድ ነገር ነው፣ መልካም ነው፣ እሱም አይወሰድም ብሏል። በክርስቶስ ኢየሱስ ስም የኢየሱስ ነገር ለዘላለም ይብዛለን። ከሱ ጋር ፌሎሽ፣ ከሱ ጋር ጠዋት፣ ከሱ ጋር ከሰዓት፣ ከሱ ጋር ማታ በጠዋት ዕድሜያችን፣ በከሰዓት ዕድሜያችን፣ በምሽት ዕድሜያችን ከክርስቶስ ጋር ከማይወሰነው ጋር እሱን ስንናገር እሱን ስናካፍል በኢየሱስ ክርስቶስ ለዘላለም ከእሱ ጋር ስንኖር ዘመናችን ይለፍ። ጌታ ይባረክ። ተባረኩ። ዛዶ በርዝ ነው አንድ ነገር